ሰላም፣ ጤና ይስጥልን። ይህ ሀሳብ ዴሊ ነው። በዛሬው ሀሳብ ዴሊያችን የአውሮፓ ህብረትና የግብፅን ጉዳይ እንመለከታለን። በሁለቱ የሁለትዮሽ ስምምነት ተፈርሟል። ፊርማው ውስጥ ግን ኢትዮጵያን በቀጥታ ሊጎዳ የሚችል ስምምነቶችም ተካተዋል። በሰፊው በማስረጃ የምንመለከተው ይሆናል። አብራችን ሁኑ። በግብፅ ሴራ የአውሮፓ ህብረት ተታለለ፤ ኢትዮጵያም መልስ ሰጥታበታለች። ነገሩን ትንሽ ወደ ኋላ ሄደን ስንመለከተው በሻርማል ሼክ የተካሄደው ይህ ነበር። ግብፅ የመጀመሪያው የሬድ ሲ ቦታ ላይ ነበረ የፒስ ሰሚቱን ያካሄደችው የጋዛን ሁለተኛ ግብፅ። በዛም ስብሰባ ላይ ስለ ህዳሴ ግድብም አንስታ በሁለትዮሽ ስትነጋገር እንደነበረ ከትራምፕ ጋር መረጃዎች ሲያሳዩ ነበር። አሁን ግብፅ አዲስ አጋጣሚ ገጥሟታል ይሄኛውም አጋጣሚ ግብፅ ከአውሮፓ ህብረት ጋር ያካሄደችው የመጀመሪያው ሰሚት ነው በዚህኛው ሰሚት ላይ ግብፅ ስኬታማ ነበረች ስኬታማ የሆነችው በሴራ ነው የአውሮፓ ህብረትን ሚስ ኢንፎርም አድርገው መግለጫ እንዲያወጣ አስገድደዋለች የመጀመሪያ የተባለው የግብፅ አውሮፓ ህብረት ጋር የተጀመረው ግንኙነት በብራስልስ የመጀመሪያውን ውይይት አድርጓል በዚህ ውይይት ላይ ግብፅ በሰፊው የአባይ ጉዳይ ወደ ውስጥ እንዲገባ ሰርታበታለች። የግብፅና የአውሮፓ ህብረት የጋራ መግለጫ ሰጥተዋል ከውይይቱ በኋላ። ችግሩ ያለው እዚህኛው መግለጫ ላይ ነው። የመጀመሪያው የኢትዮጵያ ግድብ ይላል ይሄ መግለጫ። የኢትዮጵያ ግድብ የሚባል ነገር የለም። ታላቁ የኢትዮጵያ የህዳሴ ግድብ ነው የሚባለው። ይሄ ግድብ ስሙ በዚህ የተጠራው የኢትዮጵያን ህዳሴ ስለሚያሳይ ነው። አውሮፓ ለመጀመሪያ ጊዜ አንድ የመሆን ሂደት ስትጀምር የመጀመሪያው የአውሮፓ ሬሌሰንስ ህዳሴ ተብሎ ነበር የሚጠራው። ኢትዮጵያ ይሄንን ግድብ ህዳሴ ብላ የጠራችው የኢትዮጵያን ህዳሴ

የአውሮፓ ህብረት ለግብፅ የውሃ ደህንነት መረጋገጥ ድጋፍ እንደሚያደርግ አስታውቋል። ይሄ አሁን ያልኩት ንግግር ቃል በቃል መግለጫው ላይ ተቀምጧል። በነገራችን ላይ በደንብ ስንመለከተው ግብፅ የአባይ ላይ መቶ በመቶ ጥገኝ አይደለችም። ግብፅ የከርሰ ምድር ውሃ አላት፣ እንዲሁም ግብፅ ከሜዲትራኒያን ባህር ላይ በዘመናዊ ማሽኖች ኤክስትራክት እያደረገች እያወጣች ውሃውና ጨውን እየለየች የንጹህ ውሃ መጠጥ አቅርቦት ስራም አላት። የአባይ ውሃ 99.9 ፍሬሽ ዋተር መሆኑ ብቻ ነው ልዩ የሚያደርገው። ግብፅ ግን መቶ በመቶ የአባይ ጉዳይ የህልውና ጉዳይ የመኖር ያለመኖር አድርጋ እየወሰደችው ትገኛለች። ይሄኛውንም የአውሮፓ ህብረት ቀጥታ ነገሩን ሳላምጥ ውጦታል። የአውሮፓ ህብረት በሁለቱ ንግግሮች ያስከፈው ኢትዮጵያን ጨምሮ አስራ አንዱን የተፋሰሱን ሀገራትንም ጭምር ነው። በብራስልስ ያለው የኢትዮጵያ ኤምባሲ ጥልቅ መግለጫ ሰጥቶበታል። ይህም መግለጫ ብዙ ነገሮችን የያዘ ነበር። እስቲ በመረጃዎች እንመልከተው። የመጀመሪያ የኢትዮጵያ ኤምባሲ የሰጠው መግለጫ ላይ ከግማሽ ቢሊዮን በላይ ህዝብን ፍላጎት እንደ መጨፍለቅ ይቆጠራል ብሏል።

ከፍተኛ የሆነ የመልማት ፍላጎት አላቸው። የህዝብ ቁጥራቸውም ከአመት ወደ አመት በከፍተኛ ደረጃ እያደገ ይገኛል። የአውሮፓ ህብረት በሰጠው መግለጫ እንደሚያመላክተው ከሆነ ሙሉ በሙሉ የግብፅን አቋም እያንጸባረቀ ይገኛል። ያ ማለት የታችኛው የተፋሰስ ሀገራት መብታቸውን የሚያረጋግጥላቸው እውቅና የሚነፍጋቸውም ሆኖ ታይቷል። እንዲሁም የግብፅን እይታ መቶ በመቶ ማንጸባረቅ በየትኛውም መድረኮች ላይ ያልተለመደ ነው። ሀገራትም ይሁን ተቋማት የግብፅን መቶ በመቶ አቋም እየደገፉ አልነበረም። ለምሳሌ እንኳን ብንመለከት የአረብ ሊግ የግብፅን ነገር ያነሳል እንጂ መቶ በመቶ አቋሜ ነው ሲልበት አይታይም። ግን ግብፅ አሁንም በአረብ ሊግም በተገኘውም አጋጣሚዎች እንደምትሰራው ዛሬም የአውሮፓ ህብረትን

ኡጋንዳን ጨምሮ ሙሴቪኒ እንዳሉትም ጭምር ከሆነ እኛ የመልማት ፍላጎት አለን። አባይን ወይም ናይልን በሰፊው መጠቀም እንፈልጋለን። እኛም ኤሌክትሪክ ያስፈልገናል። አብዛኛው ሕዝባችን ዛሬም በእንጨት በማቀጣጠል ላይ ነው ኑሮን የመሰረተው። እንዲሁም የግብርና ምርታችንም ሂደቱ ሙሉ በሙሉ ኋላ ቀር ነው። ከአባቶቻችን እንደወረስነው ነው ያለው። ዛሬ ላይ በመስኖ መስራት እንፈልጋለን ብለዋል። ይሄ የአውሮፓ ህብረት መግለጫ ግን የነዚህን ሀገራት የመልማት ጥያቄን እውቅና እየነፈገ ነበር። ይሄም አውሮፓ ህብረት በተፋሰሱ ሀገራት በኩል በአይነ ቁራኛ ሊያሳየውም ይችላል ተብሎ ይጠበቃል። የአውሮፓ ህብረት በጋራ የመስራትና በጋራ የመልማትን የአፍሪካውያንን ህልም ያቀጨጨ መግለጫ ነው የሰጠው በዚህ መግለጫ ላይ አፍሪካውያን የታችኛው የተፋሰስ ሀገራት በጋራ ለመልማት በጋራ ለመስራት ናይል ቤዚን ኢኒሽቲቭ ላይ በሰፊው ተሰማርተው እየሰሩ ነው። ይህንን እንቅስቃሴ እውቅና የነፈገ እንዲሁም በአፍሪካ ህብረት ስር ሲካሄድ የነበሩ እስከ ዛሬ ድረስ ሲካሄዱ የነበሩትን ውይይቶችም ላይ ውሃ የቸለሰ ነበር። የአፍሪካ ህብረት እንዲሁም የታችኛው የተፋሰሱ ሀገራት በዚህ ጉዳይ ላይ በንቃት እየተከታተሉት እንደሆነ መረጃዎች ያሳያሉ። በብራስልስ የኢትዮጵያ ኤምባሲ በሰጠው መግለጫ ላይ እንዲህ ይላል። ኢትዮጵያ በዓለም አቀፍ ሕጎች ነው የምትመራው እንዲሁም ናይል ሪቨር ቤዚን ኮኦፕሬቲቭ ፍሬምወርክ

በቀኝ አልገዛም አልደፈርም ያለች የመጀመሪያዋ አፍሪካዊት ሀገር እንዲሁም ለነጭ እጇን ያልሰጠች ሀገር ነች ኢትዮጵያ በከፍተኛ ሁኔታ የአፍሪካን የነፃነት ቀንዲል እያበራችም ጭምር ነች ኢትዮጵያ በምንም አይነት መስፈርት የቀኝ ግዛት ውሎችን አትቀበልም ግብፅ አሁንም ድረስ የምታነሳቸው ኢትዮጵያ ላይ ጥያቄዎች የቀኝ ግዛት ውልን ተቀበይ የሚል ነው የቀኝ ግዛት ውል

ግብፅ በከፍተኛ ሁኔታ የቅኝ ግዛት ውሎችን የምታነሳው ለዚህ ነው። ግብፅ ከሱዳን ጋር ባደረገችው የውሃ ክፍፍል ስምምነት ሰማኒያ ፐርሰንት በላይ የሚሆነውን ለግብፅ የሰጠ እንዲሁም ቀሪውን አስራ ምናምን ፐርሰንቱን ለሱዳን የሰጠ ነበር። ለዛ ነው በሰፊው ውሃው ጠብታም እንዳይነካ ስታደርግ የነበረው። ሁለተኛው ውል በግብፅና በእንግሊዝ በኩል የተደረገ ነበር። እንግሊዝ ምንም አይነት የተፋሰሱ ሀገራት አካልም አይደለችም። ስለዚህ ግብፅ ማንም ውሃውን አይንካብኝ ብቻዬን ልምቦርጫ አረቀበት ይመስላል። ይሄንን አስተሳሰብ ኢትዮጵያ አጥብቃ ትቃወመዋለች። The EU should have maintained neutrality and encouraged dialogue grounded in fairness, science, and mutual respect. በአድዋ ላይ ኢትዮጵያ ለማሳየት የሞከረችው ለመግለጽም የሞከረችው ቀኝ ግዛት የሚባል ነገር የለም። አፍሪካውያን ወጥነን እኩልነን በአንድነት በአንድ ድምፅ የአፍሪካን ህዳሴን እናረጋግጣለን። አውሮፓ ህብረት የራሱን ህዳሴ በአንድነት እንዳረጋገጠም ኢትዮጵያ እኛም እንችላለን የሚል መንፈስ ታንጸባርቃለች። በግብፅና በአውሮፓ ህብረት በኩል የተደረገው ስምምነት ስትራቴጂካል የሚባል ነው። ይሄ ስምምነትን በደንብ ስንመለከተው የመጀመሪያ የፖለቲካዊ ስምምነት አለው። ሁለተኛው ኢኮኖሚያዊ ስምምነትን ያካትታል። የሁለቱ ስምምነቶች ደግሞ በአጠቃላይ ከአራት ነጥብ ዘጠኝ ቢሊዮን ዶላር በላይ ስምምነቶችን ተፈራርመዋል። ይሄም ግብፅ ከፍተኛ የሆነ የፋይናንሻል ሰፖርት ታገኛለች ተብሎ ከአውሮፓ ህብረት ይጠበቃል። ናው ፍሮም ኢጅፕት ዘ ካንትሪ ኢዝ ፎከሲንግ ኦን ኤንሃንሲንግ ፖለቲካል አንድ ኢኮኖሚክ ታይስ ዊዝ ዘ ዩሮፒያን ዩኒየን ይ ስ ን 46 ቢሊዮን ን ብ ን ስ ግብፅን ስንመለከት ከአፍሪካ አንደኛ ከዓለም ሶስተኛ ከፍተኛ የተባለ ብድር እዳ የተጫናት ሀገር ነች። ግብፅ በከፍተኛ ሁኔታ አኤምኤፍም ወርልድ ባንክም ሲያስጠንቅ ቋት የነበረች ሀገር ነች። እንዲሁም የግብጽ ኢኮኖሚ በአሁን ሰዓት ላይ ከፍተኛ የሆነ ኢንፍሌሽንም እያስተናገደ ነው። የግብፅ ፖለቲካን ለማረጋጋት ሲባል ግብፅ የትኛውንም መስመር የትኛውንም ካርዶች ትመዛለች። ይሄም አሁን ግብፅ እየሄደችበት ያለው መንገድ ይሄ ነው። በጋዛውያን ምስኪኖች ሰቆቃ ሻርማልሼክ ላይ የሬድ ሲ እንዲሁም የፒስ ሰሚት በማዘጋጀት ለራሷ ጥቅም ስትጎትተው ነበር። አሁን ደግሞ የዛ ተቀጥያ የሆነ የግብፅ የአውሮፓ ህብረት ሰሚትን የመጀመሪያ ሰሚት በማዘጋጀት አሁንም ለግል ጥቅሟ እየዋለችው ነው። በዚህ ሰሚት ላይ በጉልህ ጥሮ ይወጣል የተባለው ግን የጋዛውያን የምስኪኖቹ ስምምነት እንዴት ነው የሚሆነው፣ የሰላም ሂደቱን እንዴት ነው ዳር ማድረስ የሚቻለው የሚል ነበር። ግብፅ አሁንም አጣማ ለራሷ እየተጠቀመችበት ትገኛለች። ኢትዮጵያ ግብፅና የአውሮፓ ህብረት የሰጡትን የጋራ መግለጫ

ኢትዮጵያ ሁልጊዜ የምታነሰው አጀንዳ ነው። government reaffirmed that it favors african solutions to african problems highlighting the african union central role in mediating water diplomacy within the nile basin ይሄ ማለት ለአፍሪካውያን ችግሮች ነጮች ወይም የአውሮፓ ህብረት እንዲሁም የተባበሩት መንግስታት ሳይሆኑ የአፍሪካ ህብረት ነው መስጠት የሚችለው ትላለ። ኢትዮጵያ በተደጋጋሚ እንዳሳየችው ከሆነ ግብፅና ኢትዮጵያ ያደረጉትን በወንዙ ጉዳይ ድርድሮችን ሙሉ በሙሉ ከሌሎች ሶስተኛ ወገን በማንሳት ወደ አፍሪካ ህብረት አምጥተዋለች። ኢትዮጵያ የአፍሪካ ህብረት ጠንካራ ሆኖ በቀጠናው እንዲሁም በሀጉሩ ላይ እንዲወጣ የአፍሪካውያንን ድምፅ ለዓለም እንዲያሰማ እንዲሁም በየትኛው መድረክ ላይ የአፍሪካን ጥቅም እንዲያስከብር ስትል በከፍተኛ ሁኔታ እንደዚህ አይነት ስምምነቶችን ወደ አፍሪካ ህብረት ስትጎትት ስታመጣ ነበር። ግብፅ ግን በአፍሪካ ህብረት በኩል ከመሄድ በአረብ ፓርላማ እንዲሁም በሌሎች ሀገሮችም በኩል በመሽከርከር የሴራ ፖለቲካ ውስጥ ተጠምዳ ትውላለች። እንዲሁም ኢትዮጵያ በአፍሪካ ህብረት የድንበር ተሻጋሪ ውሃዎች የተሻለ ሚና እንዲጫወት ሰፊ ድጋፍ ታደርጋለች። ኢትዮጵያ የአፍሪካ ህብረት የአፍሪካን ጉዳዮች ለአፍሪካ ጉዳዮች ደግሞ አፍሪካዊ መፍትሄ እንዲያፈላልግ በሰፊው ትመክራለች። ኢትዮጵያ ከዓለም አቀፍ የክስና የግልግል መድረኮች የግድቡን ጉዳይ ወደ አፍሪካ ህብረት ስትስብ የነበረው የአፍሪካ ህብረት መጠንከር አለበት፣ እኛ ጥቁሮች እንችላለን የሚል መንፈስ ለማስረጽም ነበር። ሌላኛው በውይይታቸው ላይ ነጥሮ የወጣው የቀይ ባህር ጉዳይ ነበር። የቀይ ባህር በዓለም አቀፍ ደረጃ አነጋጋሪ ስትራቴጂካል የተባለ ቦታ ነው። ይሄ ቦታ ላይ የአውሮፓ ህብረት እንዲህ ብሏል። ቀይ ባህር ክፍት መሆን አለበት፣ እንዲሁም በቀጠናው ያሉ የሁቲ አማጽያን እንዲሁም እያንዳንዳቸው የሱማሊያም የባህር ላይ ቀበኞች ጭምር እንዳይዘጉት፣ በምንም ምክንያት ቢሆን ይሄ ቀጠና መረበሽ የለበትም። and the Mediterranean and beyond. በግብጽና በአውሮፓ ህብረት በተደረገው ስምምነቶች ውስጥ የአውሮፓ ህብረት በሰፊው የቀይ ባህርን ጉዳይ አንስቶታል። በቀይ ባህር ላይ እንዲህ ብሏል። የአውሮፓ ህብረት ቀይ ባህር ክፍት መሆን አለበት፣ ቀጠናው ላይ ያሉ እንደ ሁቲ ያሉ አማጽያን በስም እየጠቀሰ ነበር እያነሳቸው እነዚህ አማጽያን የሱማሊያ የባህር ላይ ቀበኞች ይህንን ኤሪያ እንዳይዘጉት ከባብል አለመንደብ ጀምሮ እስተ ሲውዝ ካናል ድረስ ያለው ሰላም ጸጥተው መረጋገጥ አለበት የሚል የቤት ስራን ለግብፅ ሰጥቷታል። እንዲሁም አፍሪካን ከኤዥያ የሚያገናኘው ቦታ ሰላማዊ መሆን አለበት፣ ሲውዝ ካናል በፍጹም መስተጓጎል የለበትም የሚል እንቅስቃሴም ንግግርም ተመልክተናል። በዚህ ንግግር ውስጥ የተመለከት ነው። የአውሮፓ ህብረት ማስፈጸምም ማስረጽም የፈለገው ሲውስ ካናል እንዳይዘጋብኝ እንዲሁም ስትራቴጂክ የሆነው የቀይ ባህር ላይ የማደርጋቸው የንግድ ልውውጦች አይነኩብኝ ነው እንጂ ግብፅን ፈልጎ እንዳልሆነ የሚያሳይ የሚያሳብቅም ሆኖ ተገኝቷል። ግብፅ በዚህ አጋጣሚ እንዲሁም በጋዛ ምስኪኖች አጋጣሚዎች ላይ እየተጠቀመች የራሷን አጀንዳ ስትነዛ ትውላለች። በቀይ ባህር ቀጠና ላይ የሚመጣ የትኛውም መስተጓጎል አለም አቀፍ ንግድ ላይ ከፍተኛ የሆነ ጫና ያሳርፋል። ጫናዎቹንም በደንብ ስንመለከት እነዚህን እናገኛለን። የቀይ ባህር ላይ የሚያጋጥም የትኛውም መስተጓጎል በዓለም የንግድ ስርዓት ላይ ከፍተኛ የሆነ የዋጋ ጭማሪ ያስከትላል። Any disruption could have serious global economic effects, increasing freight costs, lengthening delivery times, and raising insurance premiums. እንዲሁም የመዳረሻ ቀኖች ላይ ጭማሪ ያሳያል። የቀይ ባህር ተዘጋ ማለት በጉድ ሆፕ በደቡብ አፍሪካ በኩል አድርጎ የሚሄዱ የትኛውም የንግድ መርከቦች ከ10 እስከ 15 ቀን የሚሆን ጉዟቸው ላይ ተጨማሪ ቀናቶችን ይጨምራሉ። ተጨማሪ ጨና ቀናቶች ደግሞ ከተጨምሩ ለመርከቡ የሚሆን ተጨማሪ ነዳጅና የምግብ ፍጆታ እንዲሁም ክፍያዎችን ማሳለጥ ያስፈልጋል። ይሄም አስመጪዎች በሚያስመጡት ወደ ሀገር ውስጥ በሚያስገቡት ምርቶቻቸው ላይ እያንዳንዱ ሂሳብ ተካፍሎ የዓለም አቀፍ የንግድ ስርዓትን ፍትሐዊ እንዳይሆን ያደርጋል ተብሎ ይጠበቃል። እንዲሁም የኢንሹራንስ ወጪን ይጨምራል። በዚህ ኤሪያ ላይ ማለፍ በጣም አስጊ ነው። በቀይ ባህር ቦታ ላይ በአሁን ሰዓት ላይ ሁቲ በከፍተኛ ደረጃ መርከቦችን በማስመጥ ላይ ይገኛል። እንዲሁም የሶማሊያ የባህር ላይ ቀበኞች በሰፊው እያጠቁ ስለሚገኙ በዚህ ኤሪያ ላይ የሚደረግ የትኛውም የመርከብ የኢንሹራንስ ወጪ በከፍተኛ ደረጃ እየጨመረ ነው። ፕሪሚየም ካልሆነ አይሞከርም ሁላ እየተባለ ነው። የአውሮፓ ህብረት ከግብፅ ጋር ባደረገው ስምምነቶችም ውይይቶችም የግብፅን እሳቤዎች ሙሉ በሙሉ ያንጸባረቀ ነበር። የአውሮፓ ህብረት አስራ አንዱን የናይል ተፋሰስ የታችኛው ሀገራትን ጥያቄ ሙሉ በሙሉ ዲና ያደርገዋል። ኢዩ ሪስክስ ኦቨርሎኪንግ ዘ ሌጂትማት ዲቨሎፕመንት ኒድስ ኦፍ ሳብሳሃራን አፍሪካን ካንትሪስ ኤንድ አንደርማይኒንግ ዘ ሪጂንስ ፐርሱት ኦፍ ኮኦፕሬቲቭ ሶሉሽንስ። ይህ ደግሞ ማለት የአውሮፓ ህብረት ከግብፅ ጋር ስምምነቶችን ቢያደርግም በእጥፉን እጥፉን ብዙ አካላትን አሳጥቶታል ተብሎ ይጠበቃል። ይኸውም የአውሮፓ ህብረት የአንድ ወገን ጥያቄን ፍላጎትን በማንጸባረቁ የተነሳ እንደ ኢትዮጵያ፣ ኡጋንዳ እንዲሁም ሱዳን ያሉ ሀገራት ቀጣይ በውሃው ላይ ተመስርተው ሊሰሩ ያሰቡት የኤሌክትሪክ ግድቦች እንዲሁም የመስኖ ፕሮጀክቶች በሙሉ እውቅና የመንሳት ጉዳይ ነው። እንዲሁም እነዚህ ሀገራት በዚህ ወንዝ ላይ የሚያደርጉትን የትኛውንም የሆነ ፕሮጀክቶችን እውቅና መንሳት በዓለም አቀፍ የፋይናንስ ስርዓቶች ውስጥ ድጋፍ እንዳያገኙም ያደርጋል ተብሎ ይጠበቃል። የአውሮፓ ህብረት እጅጉን ከስሯል። በዚህ ሂደት ላይ የአውሮፓ ህብረት በሰፊው የድንበር ተሻጋሪ ወንዞችን ጉዳይ ያቃል ተብሎ ይጠበቅ ነበር። ግን በጭፍን በድፍን የግብፅን ሀሳብ ሙሉ በሙሉ ማንጸባረቁ በሀገር በራሱም በአውሮፓ ህብረት ውስጥም የድንበር ተሻጋሪ ወንዞች ላይ የተለያየ አቋም እንዲይዙም ሊያደርግ ይችላል ተብሎ ይሰጋል። እንዲሁም የአውሮፓ ህብረት የድንበር ተሻጋሪ ህጎችን እስካሁን ድረስ አለማጥናቱ ይህንን መግለጫ ከመስጠቱ በፊት ይህንን ህጎች ዓለም አቀፍ ህጎች አለማገላበጡ ከፍተኛ የሆነ ቀይ ጥያቄ ምልክት ውስጥ እንዲገባ ያደርገዋል። የአውሮፓ ህብረት ምናልባትም ሪፎርም ያስፈልገው ይሆናል። ግብፅና የአውሮፓ ህብረት የሰጡት የጋራ መግለጫ በሰፊው ዓለምን ሲያነጋግር ውሏል። የድንበር ተሻጋሪ ወንዞች ያሏቸው ሀገሮች በሰፊው የአውሮፓ ህብረት በዚህ ነገር ላይ ያሳየው አቋም እንደ አቋም ከተያዘበት አውሮፓ ህብረት በሰፊው ከብዙ አካላት ጋር ሊያጋጭውም ሊያቃረነውም ይችላል። ለምሳሌ ብንመለከት በህንድ በሂንዱስ ወንዝን ብንመለከት፣ በዚህኛው ደግሞ ብንመጣ የናይል ወንዝን ብንመለከት የአውሮፓ ህብረት ትክክለኛ አቋሜ ነው ብሎ ከጸና ይህንን መግለጫ የማያርም ከሆነ ማስተባበያም የማይሰጥበት ከሆነ በሰፊው ድንበር ተሻጋሪ ወንዞች ያሏቸው ሀገራት የአውሮፓ ህብረት እንደ ገለልተኛ ተቋም አይመለከቱትም። ይህ ማለት ቅቡልነቱን በሰፊው እያሳጠዋል ተብሎ ይጠበቃል። ኢትዮጵያ ለመጀመሪያ ጊዜ ፈጣን የሚባል ምላሽም ሰጥታለች። መቶ በመቶ በመረጃ የተደገፈ እንዲሁም የአውሮፓ ህብረት መግለጫውን ዳግም ሊያድስ ይችላል ተገዶ ተብሎ ይጠበቃል። የሀሳብ ዴሊ ቤተሰቦቻችን የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም።